አንተ ከኛ ከሁላችንም የተሻለ ማሰብም ማገናዘብም ማስተዋልም የምትችል ታላቅ መሪያችን ነህ፣ እንወዳሃለን። ከኔ በላይ የእሱን ስም እየደጋገመ እንባ እያፈሰሰ ስለሱ ያወራ የለም፣ የለም። ስለ ከድር ጀዋር ከኔ በላይ ያወራ እዚህ ሚዲያ ላይ ከድርን ስለኔ ከኔ በላይ ቪዲዮውን ፖስቶ ስለሱ የተናገረ እያለቀሰ ማንም። በፍቅሬ ልክ ጠይቅ፣ በፍቅሬ ልክ መጠየቅ፣ በክብሬ ልክ መጠየቅ። ምንድን ነው ጥፋቱ? ምንድነው የሰራው ስህተት? ለምንድነው የሆኑ ይቅርታ አስጠይቅ፣ ያለው ከዚህ በላይ ምን አለን? ምንድን ነው የእኔ ጥፋት? ማንነስ ነው ይቅርታ የምጠይቀው? እከሌን የሆኑ ግሩፖች ሁሉ የሰደቡኝ ግሩፖች አሉ። ለሰደቡኝ መልስ መስጠት ጥፋት ነው ካልከኝ አላውቅም። ያውም በሰደቡኝ ልክ አይደለም ዘሚካኤል፣ የመለስኩት በጣም የሚያስጠላ ስድብ የተሰደብኩት በሀገሬ ልጆች ወንድሞቼም በሚያቁ ዘሚካኤል፣ እድገቴም በሚያቁ ብስራተ መማሬን በሚያቁ ዩኒቨርሲቲ ገብቼ መውጣቴን በሚያውቁ በሀገሬ ልጆች አቅሻለሁ። ሕሊና እያለ እኮ ነው የተሰደብኩት። እናት አባቴ ባወጡልኝ ስም እየጠራ እኮ ነው የሰደበኝ። ቁጭ ብለው ዘጠኝ ሴቶች ተቀምጠው የተሰደብኩት፣ እሱ ደብሮኝ ስሜታዊ አድርጎኝ እኔን እወክላችሁኛል ወይም እኔን ተውኝ። ማድረግ የምችለው ድሬዳዋን የሚያሳይልኝን መልካሙን ነገር እርቅና ፍቅር ነው፣ ይቅርታ ነው። እሱን አድርግ ያለው ማለት ለምንድነው የተወሰኑ ልጆች ደብሯቸው አንተ ቤት ቁጭ ብለህ አንተ ቤት ግን ከፍተክ ቁጭ ብሎ ሶዶ ሲናገረኝ የነበረው ቀርቶ ቴሌግራም ላይ ልከውልኛል። እኔ ግን ዘሚካኤል እንደ ወንድም እንደ ሀገር ልጅ ሜቴ ስመጣ ክብር ያስገብቼ እንደውም የዲፖ ዘሚካኤል መስለኝ ስራት የተማረ የኔ ጥፋት። እኔ ባላመንኩበት ባላጠፋሁት ነገር ይቅርታ በይ ከሆነ ኢትስኬ፣ እኔ ይቅርታ ችግር የለብኝም እላለሁ። ሳላምንበት ሁላ አላለሁ። ግን ይቅርታ ምለው የሆነ ነገር ይመጣብኛል። የሆነ ነገር ለሚመጣ ይቅርታ ጠይቃለሁ። በጃኒ ኬዝ ግን አቋሜን አልቀይርም። ይምደው ዘድስከሽ አንድ ሀሳብ ላቅርብ። ጆሴ በአንድ ነገር ግን መግባባት ጥሩ ነው። እኛ ልጆች አይደለንም እና እሷ የራሷ ሀሳብ ነው። ሀሳቧን እያራመደች ነው። ግን ምንድን ነው የሚለውን ነገር ማወቅ ነው። እሷ ለክቡር ከንቲባችን ይሄ ነገር መሆን አለበት ብላ መናገሯ እኔ አንድ ችግር የለውም ግን በሕግ አንጻር እናቱ ላይ የመሰከረ ነው። ጁዋር ከድር እናቱ ላይ የመሰከረ ነው። ፍርድ ቤት ቀርቦ እናቱ ላይ የመሰከረ ነው። በሕግ ዙሪያ ላይ የሚደራደር አይደለም እና ጉጪ፣ አንቺም ማወቅ ያለብሽ በሕግ ዙሪያ ላይ ያሉ ነገሮች በሕግ አፈጻጸማቸው ይተገበራል የሚለው ነገር ላይ ማመኑ ግድ ሊልሽ ይችላል ይገባል። ምክንያቱም የጉዳይ እንደ ቀላል የሚታይ አይደለም። ህግ ይዞታል። ህግ በይቅርታ የሚያልፈውና የማያልፈው ጉዳይ አለ። ይሄን ነገር ምን ማድረግ አለብን ወደሚለው ነገር ህግ ከገባበት በኋላ አንድ ወንጀለኛ በወንጀል ተጠርጥሮ በቁጥጥር ስር ከዋለ በኋላ የህግ አፈጻጸም ነው የሚካሄደው። ያን የህግ አፈጻጸም መጠበቁ ይሻላል እንጂ በሚዲያ ማውራቱ ይህን ያህል ተገቢም አይመስለኝም። ምክንያቱም ይህ ጉዳይ ኦልሬዲ በህግ እጅ ያለ ነገር ነው። ህግ የሚለውን እስክንሰማ ድረስ ይቅርታ የሚባለው ነገር እያንዳንዳችን ከምንሰጠው አስተያየትና አነጋገር ብንቆጠብ፣ ምክንያቱም የህግ ጉዳይ ነው። ህግ ይፍታ ውስጥ እስቲ እናንተም እመኑበት ህግ የህግ አፈጻጸም ይተግበር ወደሚለው ጉዳይ ላይ እንግባና ህግ የሚፈጸመውን ነገር በጥሞና እንከታተል። ከግለሰብ ወጥተን ስለ ጥሩ ነገር እናወራ፣ ስለ ማህበረሰብ። ይህ ጉዳይ የማህበረሰብ ጉዳይ ነው። እኔ ጉጪ፣ እንደ አንድ የድሬዳዋ ልጅ እንደ ድሬዳዋ ሰው ሆነሽም አትናገሪ፣ እንደ አንድ ግለሰብ እኔ በበኩሌ ብለሽ። እንደ ድሬዳዋ ልጅ ስትይ የድሬዳዋ ልጅ ማለት ብዙሃንን ይወክላል። እኔ እንደ ግለሰብ እንደ ተወላጅነቴ እኔ እንደ ራሴ በግሌ ብለሽ ሀሳብን አንጸባርቂ። በቃ ኦል ዘ ታይም ቁጭ ላይ ጥፋት አይደለም፣ ይሄ ጥፋት አይደለም። እኔ እንደ ራሴ ይህ ነገር እንዲሆን እመኛለሁ ፈልጋለሁ። የግለሰብ ጉዳይ ነው። በቃ ትክክልለሽ አንቺ ምትልያንን ማለት ለምንድን ነው የሆኑ ግሩፖችን የሚያናድዳቸው? ለምንድን ነው አንቺ ይሄን የጠየቅሽው? ለምን እባላለሁ። መብትሽ ነው። እኔም ማሁን እኮ አይደለም ጉጭዬ፣ እኔ እኮ እንደ አንድ ግለሰብ መብቴን መግለጽ ችላለሁ። እንዲህ ቢሆንላት ብዬ ሀሳብ ማቅረብ እችላለሁ ትክክለሽ አንቺ ግን እኔ እንደ ድሬዳዋ ልጅ እንደ ተወላጅነት ይህን ሀሳብ አቅርቤ ያለው የሚኮንነሽ፣ የሀሳብ ልዩነት ሊኖር ይችላል ግን መንቀፍ ሳይሆን እሷ በቃ ይሄ ነገር በእንደዚህ ያሰበችው ብሎ የሰው ልጅ ደግሞ በበጎ መንፈስ እንደ ግለሰብ አንስተሻል እንዴ እኔም እኮ እንደ ግለሰብ ማይመቸኝ ነገር ካለ እንደ ግለሰብ ላነሳ እችላለሁ። ተዋት በቃ ልቀቋት ማለት እችላለሁ ግን ነገሩ ወደ ህግ ከሄደ በኋላ እንደ ግለሰብ ያነሳሽውን ነገር ማንም ሰው ሊቃወምሽ ይችል ይሆናል ግን እንደ ግለሰብ ግን ያነሳሽው ነገር ሊያስኮንንሽ አይገባም። ሰብአዊነት የተሞላበት እንደ ሴት እንደ ራስሽ አርገሽ የተናገርሽው ነገር በምንም መልኩ ሊያስኮንንሽ አይችልም። ሰዎች በዚህ መልኩ ግን የሚኮንንሽ ከሆነ ራሳቸውን መፈተን መቻል አለባቸው። ስለ ሁለት ነው የምናገረው። እኔ ጆሲ ሀሳቧ የግል ሀሳቧ ከሆነ የግል ሀሳቧ ወደ ተለያዩ ነገሮች እንዲንጸባረቅ ማድረጉ ተገቢ አይደለም። የድሬዳዋ ልጅ ነች፣ የሰፈሬ ልጅ ነች እንዴ፣ የግል ሀሳቧን ካራመደች ለምን ብለን እሷም መኮንን የግድ ሊሆንብን አይገባም። ድሬዳዋ በጠቅላላ ማበር አለበት ወይ? አንዳንድ ሰው የራሱ የሆነ የተለየ አመለካከት ሊኖር ይችላል። እንደ ሰብአዊነት እሷ በቃ በታያት መልኩ ለምን ትጎዳ? ልጅ ነች። ብዙ ነገርም ብላለች፣ ግን በኔጌቲቭ ነገሮችን ባንወስደው የእሷን የድሬዷ ልጅ ነች እና የግድኛ መደገፍ አለባት መጨፍለቅ አለባት ከኛ እኩል ብሎ ማሰቡ ራሱ ኔጌቲቭ መስሎ ይታየኛል። እና እሷ የራሷን ሀሳብ አራመደች፣ እኛ ደግሞ ምን ማድረግ አለብን ወደሚለው ነገር ነው እንጂ መሄድ ባንኮን እና እኔ እውነት አሁን ስለተሰማኝ ነው። ጆስዬ በእንደዚህ አይነት ነገሮች ላይ ብዙ ጊዜ ማጥፋቱ ጥሩ አይደለም። እኔ የሰፈሬ ሊነች ወዳታለሁ፣ አከብራታለሁ። ግን የሷን ጭንቅላት ግን መኮርኮም ሳይሆን የግል ሀሳቧ ነው እንዴ። አንድ ሰው የግል ሀሳቡን ማራመድ እኮ መጥቶ ነው። ድሬዳዋን አላንቆሸሸች። በረዥም ረዥም ሰዓት ሁላችንም አናውራም አይደለም? ድሬዳዋን አልስድበች። ቆይ አንድ ጊዜ ጉች፣ ድሬዳዋን አልስድበች፣ አልጨፈለቀች ሰፈሯን አልተናገረች፣ ያላትን አስተሳሰብ ግን አንጸባረቀች። በዚህ ግን ባንኮንናትና ወደምንራመደው ነገር ጆስዬ ሄደን ሰዎችን ባንኮረኩም የሚለው ነገር ትንሽ ስለተሰማኝ ነው። አመሰግናለሁ። ጉጭ ያይዞች። ያው በነገራችን ላይ ሁላችሁም ማወቅ ያለባችሁ ጆሲም ብትሆን የኛን ጉዳይ በውስጥ እናወራለን። ተከታታይ ቀን ቤት ቁጭ ብዬ ከስር ሆኜ የምታወሩትን ስለማቅ ማለት ነው። እሱን የኛን ነገር እንተው። ግን በጃኒ ጉዳይ ጉቺ ብቻ አይደለችም ይቅርቷን የተቀበለችው። እንደ አንድ የድሬዳዋ ልጅ እኔም ይቅርታ ተቀብያለሁ። ለምሳሌ አንድ ሰው መቀጣት ያለበት በመታሰር ነው ብዬ አላም ነው፣ ገባህ? ስለዚህ ጉቺ ላይ ሲወረድ የነበረውን ነገር ተው፣ እርሳው። ምንም እዚጋ ዶንት ራይ ቱ ቢ ካይንድ። እንደዚህ እኛ እኔ ቤት ምናምን አትበል እኔ እውነት በጣም ኢሞሽናል የሆንኩት በጃኒ ጉዳይ ማለት ነው። በቃ ደግሞ ጉቺ ብቻዋን አለች። በጣም ብዙ የድሬዳዋ ልጆች እኔንም ጨምሮ እንደ ይቅርታ ይቅርታዋን ተቀብለናል። አለቀ። ያልተቀበለው አይቀበል በቃ አንተ ቤት ያልሽሁን እስቲ ግልጽ አርጊ እስቲ ቃል፣ እሱን እናወራለን። በቃ አሁን አሁን ለመጨቃጨቅ የሚሆን አንድ ነገር ልበልና እኔ ልውረድ። ጉቼ ሁላችንም ሰላም ብያለው። እንደ አንድ ያቆመን ጉዳይ መነፋታችን እንደ አንድ አቁሞናል። ሶ ሁሉም የራሱ አካሄድ የራሱ አመለካከት አለው። እዚህ ጋር የተለያየንበት ምክንያት ማንም የወከለን የለም።